ዛሬ መገናኘታችንም ሆነ እንደነገርኩ ለእናት እንዳትነግራቸው ይህን ከተናገርክ ከስራ ያባርሩናል ይውልሻና እናት አንቺ ላይ ያደረገች ኖላዊ ድራማ ክፍል ስምንት እንዴት አያችሁት ኖላዊ ድራማ እጅግ በጣም ደስ የሚልና አጓጊ የሆነ ድራማ ነው የሀናን ታሪክ ለመስማት አልጓጓችሁም እንግዲህ አባቷ በተደጋጋሚ ታሪኩን ሊናገሩ ይጀምሩና ነገር ግን ያቋርጡታል። ታዲያ እንዳሉት ከሆነ የዛሬ 16 ዓመት ወደ አክሱም ጽዮን በሄዱበት እንግዲህ ምን ተፈጠረ የሚለውም ምናልባትም በቀጣይ ሊነግሩን ይችላሉ። እናም ታዲያ ሀናና አባቷ ከገጠር ወደ ከተማ የመጡት ሀና በተማረችበት ገጠር ላይ ስራ ሰርታ አባቷን ማሳከም ስላቃታት ወደ ከተማ ሄደን ለምንድን ሰርቼ አላሳክምህም ትልና ጉዟቸውን ወደ አዲስ አበባ አደረጉ። ታዲያ ሀና አንዲት ክላስ ቤት ተከራይታ አባቷን እያስታመመች እሷ ደግሞ በተማረችበት የሚቀጥራት ስራ ስላጣች አሁን ላይ በሰው ቤት ተቀጥራ እየሰራች ነው። ታዲያ ሀና የገባችባቸው ሰዎች ደግሞ ከወንዱ ልጅ በቀር ጸባያቸው በጣም ኃይለኛ ነው። ታዲያ ሀና ግን አባቷን ለማሳከም ዛሬን ለማለፍ ስትል ሁሉንም ችላ፣ ዝቅ ብላ እየሰራች ያለ ናት እና ይህንን ድራማ እንግዲህ እየገባችሁ እውት እጅግ በጣም ደስ የሚልና አስተማሪ የሆነ ድራማም ጭምር ነው። ታዲያ ሀና የገባችባት ሴትዮ ግን እናቷ ናት። ሀና ግን ምንም የምታውቀው ታሪክ የለም። እንዲሁም ደግሞ የገባችባት ሴትዮ ባለቤቲቱም የምታውቀው ታሪክ የለም፣ ግን ልጇን በመፈለግ ላይ ትገኛለች። እና ታዲያ አንዳንድ ጊዜ አጠገቤ ያለሽ ትመስለኛለሽ ብላ ብቻዋን ታነባለች። ሀና እንግዲህ የሴትዮዋ ልጅ መሆኑን ስታውቅ እናት ምን ይሰማት ይሆን የሚለው አጓጊ ታሪክ ነው። እንግዲህ ሀና ሁሉንም ችላ አንገቷን ደፍታ አባቷን ለማሳከም እየሰራች ትገኛለች። ታዲያ እኔ ግን አንድ ነገር እየጠረጠርኩ ያለሁት የሀና አባት የሚወልዳት አይመስለኝም። ለምን መሰላችሁ? ሀና የሀና ሀና ማለት በመጽሐፍ ቅዱስ ጸጋ ማለት ነው ብለዋል። ታዲያ ሀና ከእግዚአብሔር የተሰጠች ጸጋ ናት እያሉ ነው አባትየው። ሲቀጥል ደግሞ እንግዲህ የሀና እናት ስሟ ሌላ ነው የጠራችሁ ስም ማለት ነው። ስለዚህ እኔ የሚመስለኝ ሀንዬ አባባን ልክ እንደ አባቷ አድርጋ ስላደገች እንጂ አባቷ አይመስሉኝም። ለማንኛውም ግን ይህንን ድራማ ኖላዊ ድራማ ብላችሁ ስትጽፉት ይወጣል። እጅግ በጣም ደስ የሚል አጓጊ፣ በጣም ያልተንዛዛበት ነው። እንግዲህ ውድ ቤተሰቦችን ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ስለምታበረታችሁኝ አመሰግናለሁኝ። እናም እንግዲህ ምናሴን እና ሀናን የምትወዱ በላይክ አሳዩኝ።